መዝሙር 133 ወንድሞች በኅብረት ቢቀመጡ እነሆ መልካም ነው፣ እነሆም የሚያማረ ነው። ከራስ እስከ ጢም እንደሚፈስ እስከ አሮን ጢም በልብሱም መደረቢያም እንደሚወርድ ሽቱ ነው። በጽዮን ተራሮች እንደሚወርድ እንደ አርሞኒየም ጠል ነው። በዚያ እግዚአብሔር በረከቱን ሕይወትንም እስከ ዘላለም አዟልና። መዝሙር 134 እነሆ እግዚአብሔርን ባርኩ፣ በአምላካችን ቤት አደባባዮች የምትቆሙ እናንተ የእግዚአብሔር ባሪያዎች ሁላችሁ፣ በሌሊት በቤተ መቅደስ ውስጥ እጆቻችሁን አንሱ፣ እግዚአብሔርንም ባርኩ። ሰማይና ምድርን የሠራ እግዚአብሔር ከጽዮን ይባርክ። መዝሙር 135 ሃሌሉያ፣ እግዚአብሔርን ስም አመስግኑ፣ እናንተ የእግዚአብሔር ባሪያዎች ሆይ አመስግኑት፣ በእግዚአብሔር ቤት ውስጥ በአምላካችን ቤት አደባባይ የምትቆሙ፣ እግዚአብሔር ቸር ነውና እግዚአብሔርን አመስግኑ፣ ለስሙ ዘምሩ መልካም ነውና። እግዚአብሔር ያዕቆብን ለራሱ እስራኤልንም ለመዝገቡ መርጦታልና፣ እግዚአብሔር ታላቅ እንደሆነ ጌታችንም ከአማልክት ሁሉ እንዲበልጥ አውቄአለሁና። በሰማይና በምድር በባህርም በጥልቆች ሁሉ እግዚአብሔር የወደደውን አደረገ። ከምድር ዳር ደመናትን ያወጣል፣ በዝናብ ጊዜ መብረቅን አደረገ። ነፋሳትንም ከመዛግብቱ ያወጣል። የግብፅን በኩር ልጆች ከሰው ጀምሮ እስከ እንስሳ ድረስ መታ። ግብፅ ሆይ በመካከልሽ በፈርዖንና በባሪያዎቹ ሁሉ ላይ ታምራትንና ድንቅን ሰደደ። ብዙ አሕዛብን መታ፣ ብርቶችንም ነገሥታት ገደለ። የአሞራውያንን ንጉሥ ሴዮንን፣ የባሳንንም ንጉሥ አግን፣ የከነዓንን መንግሥታት ሁሉ ገደለ። ምድራቸውንም ርስት አድርጎ ለእስራኤል ለሕዝቡ ርስት ሰጠ። አቤቱ ስምህ ለዘላለም ነው ዝክርህም ለልጅ ልጅ ነው። እግዚአብሔር ለሕዝቡ ይፈርዳልና ባሪዎቹንም ይረዳልና። የአሕዛብ ጣዖታት የብርና የወርቅ የሰው እጅ ሥራ ናቸው። አፍ አላቸው አይናገሩም፣ አይን አላቸው አያዩም፣ ጆሮ አላቸው አይሰሙም። ስትንፋስም በአፋቸው የለም። የሚሠሯቸው ሁሉ የሚታመኑባቸውም ሁሉ እንደ እነርሱ ይሁኑ። የእስራኤል ቤት ሆይ እግዚአብሔርን ባርኩ። የአሮን ቤት ሆይ እግዚአብሔርን ባርኩት። የሌዊ ቤት ሆይ እግዚአብሔርን ባርኩት። እግዚአብሔርን የምትፈሩ ሆይ እግዚአብሔርን ባርኩት። በኢየሩሳሌም የሚያድር እግዚአብሔር ከጽዮን የተባረከ ነው። አሌሉያ። መዝሙር 136 እግዚአብሔርን አመስግኑ ቸር ነውና፣ ምሕረቱም ምሕረቱም ለዘላለም ነውና። የአማልክትን አምላክ አመስግኑ፣ ምሕረቱ ለዘላለም ነውና። የጌቶችን ጌታ አመስግኑ፣ ምሕረቱ ለዘላለም ነውና እርሱ ብቻውን ታላላቅ ተአምራትን ያደረገ፣ ምህረቱ ለዘላለም ነውና። ሰማያትን በብልሃት የሰራ፣ ምህረቱ ለዘላለም ነውና። ምድርን በውሃ ላይ ያጸና፣ ምህረቱ ለዘላለም ነውና። ብቻውን ታላላቅ ብርሃናትን የሰራ፣ ምህረቱ ለዘላለም ነውና። ለፀሐይ ቀንን ያስገዛው፣ ምህረቱ ለዘላለም ነውና። ለጨረቃና ለከዋክብትም ሌሊትን ያስገዛቸው፣ ምህረቱ ለዘላለም ነውና። ከበኩራቸው ጋር ግብጽን የመታ፣ ምህረቱ ለዘላለም ነውና። እስራኤልንም ከመካከላቸው ያወጣ ምህረቱ ለዘላለም ነውና። በጸናች እጅ በተዘረጋችም ክንድ ምህረቱ ለዘላለም ነውና። የኤርትራን ባህር በየክፍሉ የከፈለ ምህረቱ ለዘላለም ነውና። እስራኤልን በመካከሉ ያሳለፈ ምህረቱ ለዘላለም ነውና። ፈርዖንና ሰራዊቱን በኤርትራ ባህር የጣለ ምህረቱ ለዘላለም ነውና። ህዝቡን በምድረ በዳ የመራ ምህረቱ ለዘላለም ነውና። ታላላቅ ነገስታትን የመታ ምህረቱ ለዘላለም ነውና። ብርቶችንም ነገሥታት የገደለ ምህረቱ ለዘላለም ነውና። የአሞራውያንን ንጉሥ ሴዮንን ምህረቱ ለዘላለም ነውና። የበሳንንም ንጉሥ አግን ምህረቱ ለዘላለም ነውና። ምድራቸውን ርስት አድርጎ የሰጠ ምህረቱ ለዘላለም ነውና። ለባሪያው ለእስራኤል ርስት ምህረቱ ለዘላለም ነውና። እኛን በመዋረዳችን አስቦናልና ምህረቱ ለዘላለም ነውና። ከጠላቶቻችንም እጅ አድኖናልና ምህረቱ ለዘላለም ነውና። ለሥጋ ሁሉ መብልን የሚሰጥ ምህረቱ ለዘላለም ነውና፣ የሰማይን አምላክ አመስግኑ ምህረቱ ለዘላለም ነውና።